ሜኑ ጉዱ አፈላ። አሁን ደግሞ ልጅ ነኝ ወይስ አያት ነኝ ብላ ይሆን አንድ ሴት መታባቸዋለች። የእርግብ ጉዳይ ሳያልቅ አሁን ደግሞ ሌላ ነገር ይዘው መጥተዋል። በጣም የሚገርም ነው። ሀንቾ መስፍንን እኔ ከአባት ከቤተሰብ በላይ የሆነ አባት ነው ያለኝ አባቴ እኔ ቤተሰቦችን እንዲያገኘኋቸው እና ምርመራ እንደሚደረግ ካወቀ ይሞትብኛል ብላ መልስ ሰጥታው ስትሄድ መስፍን ድንግጥ ብሎ ቀረ። እዛው በቆመበት ትታው ቻው ጋሼ ብላው ሄደች። እሱም ደግሞ አማራጭ ስለሌለው ዝምታው መረጥና ቀጥታ ከሆስፒታሉ ወጥቶ ሄደ። መስፍን የሃኒቾ ሰነ ስርዓት በጣም ገርሞታል። እንዴት አድርገው ቢያሳድጓት ነው? ፈጣሪ ሆይ እባክን እንደዚች አይነት ልጅማ አትንሳይ ብሎ ወደ ፈጣሪ ጸሎት እያደረገ ይገኛል። ሀኒቾን በጣም ነው የሚወዷት፣ ሁሉም ሰው የእነሱ ልጅ ብትሆን ደስ ብሏቸዋል፣ ደስ ይላቸዋል። አሁን ችግሩ ምንድን ነው? ባዩሽ እና እርግብ እያሴሩት የነበረው ሴራ እንደቀጠለ ነው። አሁንም የምርመራውን ውጤት ለማስቀየር ገንዘብ እያፈላለጉ ይገኛሉ። በገንዘብ ሊያስቀይሩት ነው ማለት ነው። የዲኤንኤ ምርመራው ውጤት ወረቀቱን ለዶክተሩ በዛ ያለ ብር ከፍለውታል። እሱም ደግሞ ይቀይርላቸው ይሆን አይቀይርላቸው ይሆን የሚለው ደግሞ ወደፊት ይለያል። ይሄ የአሁኑ ውጤት ከተሰናከለ ድጋሜ ችግር ይፈጠራል ብዬ ነው የማስበው። እርግብ ከሐኪም ቤት እንደመጣች ወደ እናቷ ክላስ ነበረ ቀጥታ የገባችው። ምርመራው እንዴት ነበረ ብላ ስጠይቃት እማዬ በጣም ጥሩ ነበረ፣ ግን ምን እየሰራሽ ነው? ምን ታደርጊዋለሽ? ሰራተኛዋን እንደሆነች ስራውን ትተዋለች እኮ። ቢያንስ አልጋውን እንኳ ላነጣጥፈው እንጂ ብላ ደፍ ደፍ ትላለች። ከዛ እርግብ አስመሳይ አይደለች እንዲህ ማዬ በቃ ሚያነጥፍልሻለሁ ተይው ትላታለች። አይ እኔ ነኝ የማነጥፈው እኔ ነኝ እኔ ነኝ የተባባሉ መጨረሻ ላይ እርግብ አልጋውን ታነጥፋለች። እንዲሁም ማህነቾን በጣም ነው የጠገበችው እያለች እሷን ስሟን ታጠፋባታለች። ሜሉ ለእርግብ አንቺኮ ከዚህ ቤት ከጠፋሽ በኋላ እኔ አንድም ቀን እንቅልፍ ባይን የዞሮ ያቅም እያለ ትላታለች። እንዲሁም ደግሞ ለሰላምም የእናትነት ፍቅርን አልሰጠኋትም እያለች አሁን ላይ ጸጸት ይዟል። እርግብም ለምንድን ነው እንደዛ ያላደረግሽው? ለምንድን ነው ፍቅር ያልሰጥሻት? ብላ ትጠይቃታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ አልሐምዱሊላ። እንዲተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋ ይሆን ሚሉ ለእርግብ ድንገት ሸለብ ካደረገኝ እንኳን በህልሜ ትመጭና ታለቀኛለች እያለች ትላታለች። እርግብም እንግዲህ የእውነት ልጅ መስላ እንዲህ ማየ ይህንን ያክል እያለች ትላታለች። አዎ ልጅ ይህን ያክል ነበረ የናፈቅሽኝ እያለች ትላለች ሜሉ። ሜሉ ያሰበችው እርግብ የራሷ ልጅ ሀሴት እንደሆነች ነው። ሀሴት ትክክለኛዋ ሀኒቾ እንደሆነች በፍጹም ልታምንም አልቻለችም። እስካሁን ድረስ ዲኤንኤም የተመረመረችው ለሰላምና ለመላሴ ብላ እነሱን ላለማስቀየም ብላ ነው እንጂ ምንም አይነት ጥርጣሬ አላደረባትም። እውነት እርግብ የኔ ልጅ አትሆንም ወይ ብላ ልታስብም አልቻለችም። አው ልጄ ሀሴት አገኘኋት ብላ ነው ደስተኛ የሆነችው። እና ምርግብ የጠየቀቻትን ጥያቄ አው ልጄ ሌት ከቀን ፎቶሽን እንጂ አንብቻለሁ ይህንን በማደርግ ሰዓት ደግሞ ሰላምን ይረብሻት ነበረ ያለች ትነግራታለች። ከዛም ምርግብ ለምንድ ነው ሰላም የምትረበሸው ታዲያ ብላ እርግብም ለምንማ ትላለች ያንቺን ፎቶ ታቅፌ ሳለቅስ ሳለቅስ ምላሴና ሰላምን እርስታ አድርጊያቸዋለሁ። ምንም አይነት የእናትነት ፍቅር አላሳያቸውም ነበረ። ለዛም ነው እነሱን ሰላም የሚነሳቸው። ምላሴ ግን አስተዋይ ልጅ ምላሴ ግን አስተዋይ ልጅ ስለሆነ ምንም ባይናገረኝም፣ ሰላም ግን ባገኘችው አጋጣሚ ነበረ እየተናገረች የምታስከፋኝ እያለች ለእርግብ ትነግራታለች እርግብ ይሄንን ስትሰማ ያዘነች ይመስል ወይኔ ማየ በእኔ ምክንያት ስትሰቃይብኝ ነው የኖር ሽው ትላታለች። ሜሉም ባንቺ ምክንያት ያላሰበና ያልተጨነቀ ያልተሰቃየ የለም ትላለች እና ከሁሉም በላይ ግን የተጎዳችው ሰላም ናት። እርግብ ይሄንን ስትላት በጣም ግራ ትጋብታለች። ምክንያቱም ሰላም ናት በጣም የተጎዳችው ብላ ስትላት በምን ምክንያት ነው ልትጎዳ የቻለችው ብላ ግራ ተጋብታለች። እንዴትማ ማለት ትላታለች ሜሉም የእናትነት ፍቅር ማጣት በጣም ከባድ ነው። እናንችው ከጠፋች ጀምሮ ሰላምን ዘወር ብዬ አይቻት እንኳን አላውቅም ብላ ትላታለኝ። ከዛም ይሄ ነገር በሚረብሻት ሰዓት እየሰከረች፣ እያመሸች መምጣት ጀመረች። ይህንን ያደረገችው ደግሞ እኔ የእናትነት ፍቅር ስላልሰጠኋት ሀሳቤ ሁላ አንቺ ስለነበርሽ ፎቶሽን ይዤ ማልቀስ ስለሆነ ነው አለቻት። እናም ሰላም መስከር ትምህርቷን ማቋረጥ ደረጃ ደረሰች። የልጅነት እድሜዋን አበላሸሁባት እያለች አሁን ላይ በጸጸት ውስጥ ትገኛለች። ሜሉ እርግ ብትገኝም በግማሽ ደግሞ የሰላም እንደዚህ አይነት ህይወት መኖሩ እሷም የእናትነት ፍቅር አለመስጠቷ አሁን ላይ ይጸጽታት ይዟል። እርግብ ይሄንን ስትሰማ እማዬ በቃ አሁን አትዘኘ አሁን ላይ እኮ ሁሉም ነገር አለፈ፣ ትላታለች። ሜሉም እሱማ ልክ ነሽ እኔ ልጅ ሁሉም ነገር አልፏል ትልና እጇን ያዝት ታደርጋታለች። የዘመናት ቅዠቴ እውን ሆኖ ልጅን እቤቴ ድረስ አምጥቶልኛል እያለች እጇን አሁንም ሳም ሳም ታደርጋታለች። እውነት ሐሴት ናት እርግብ ውሸቷን አይደለም እርግብም አቡማዬ አሁንም አመጥቼልሻለሁ ትላትና ይተቃቀፋሉ፣ ይሳሳማሉ። የእውነት ልጅ መስላ ቅርባቸዋለች። እሷ ግን ስራዋን እየሰራች ነው። ከባዮች ጋር በጎን የሚያሴሩት ሴራ አለ። ይሄ ሁሉ ጥረት ገንዘባቸውን ለመብላት መሆኑን ብታውቁ ኖሮ ሜሉ ምን አይነት ስሜት ይሰማት ይሆን? ሀና ሰራተኛ ሆና ቤቷ እየሰራች ነው፣ ግን የራሷ ልጅ ሀሴት ናት። ይህ ሳ እውነት ሲሆን ምን አይነት ስሜት ይሰማት ይሆን ወይ? ሚሉ ያላወቅሽው ጉድ በጀርባሽ የሚሰራው ሴራ በእህትሽና በእርግብ ሴራ እየተጠነሰሰልሽ እንደሆነ አንች አላወቅሽም። ዛሬም ነገም እርግብ ናት ልጅ እያልሽ ትፎክር ያለሽ ሃና በፍጹም ልጅ አይደለችም እያለች ነው ለመላስ የምየነገረችው የምትገኘው። የእውነት ግን ሃና የሚሉ ልጅ ናት ብላችሁ ታስባላችሁ? እኔ እንደዛ ነው የማስበው። ዶክተሩ ስራ ቦታ ውስጥ ክላስ ውስጥ ሆኖ በጣም ተጨናንቆ እያሰበ ይገኛል። ሀኒቾን ጠርቷት እስከምትመጣ ድረስ ራሱን እየነቀነቀ በሀሳብ ተወጧል። ሀኒቾ ስለተጠራች ቀጥታ መጣችና፣ አቤት ዶክተር፣ በሰላም ነበር ይፈልግሻለሁ ያልከኝ አለችው። ዶክተሩ ያሳሰበው ነገር የሀኒቾና የእርግብ ውጤት ይሆን ወይንስ የሀኒቾ አባት የሕክምና ጉዳይ ነው? ዶክተሩ በሀሳብ ተመስጦ የለም። ሀኒቾ ጠገቡ ቆማለች። ይቅርታ ዶክተር ብትለውም ሊያናግራት አልቻለም። ዶክተር ስትለው ድንግጥ አለና እንዲህ ሀና መጥተሻል እንዴ ይላታል። ከነበረበት ሰመመን ውስጥ እንደምንም ብሎ ተላቀቅና አዎ መጥቻለሁ ዶክተር ትለዋለች። ሀና ወንበሩ ላይ ቁጭ እያለች አዎ ዶክተር ይቅርታ አስደነገጥኩህ እንዴ ትለዋለች። ዶክተሩም አረ አላስደነገጥሽኝም አላስደነገጥሽኝም፣ ይላል እና ትንሽ ሀሳብ ውስጥ ሆኜ ነው። ለማንኛውም አንቻት ደንግጭ አንቻት እሺ እኔ አልደነግጥም አላስደነገጥሽኝም ይላታል። የሚያወራውን ሁላ አያውቅም። ይሄ ነገር ግራ ያጋባው ይሄ የእርግ ውጤት ይሆን ወይንስ እውነት የሐኒቹ አባት የህክምና ወይም ደግሞ የብር መጨመሩ ይሆን? እና ሰላምታ ከተቀያየሩ በኋላ ስለ አባቱ ያለውን ነገር ሁሉንም ነገር ያስረዳታል። ሀኔቾም ይህንን በምትሰማ ሰዓት በጣም ትደነግጣለች። ዶክተር፣ እንዴት እንደዚህ ሊሆን ይችላል? ሁሉም ነገር እኮ በአሰሪ በሚላት በኩል ይሸፈናል ተብሎ ነበር የታሰበው። ከዚህ በፊትም የሰጠኋችሁ ብር አለ። አሁን ደግሞ ጭማሪ ብር ከየትም አላመጣም። ይህንን ስትሰማ አሰሪም ብትሆን በጣም ነው የምትበሳጨው። ምን ይሻለኛል እያለች በጣም ትናደዳል የትበሳጫለች። ዶክተሩም እንግዲህ አይዞሽ ሁሉም ነገር ይስተካከላል፣ ሙሉ ለሙሉ አባትሽ ይሻላችኋል። ያው ልንገርሽ ብዬ ነው እንጂ ሚሉ ተስማምታለሽ አለች እያለ ይነግራታል። ሀኒችውም በጣም ተጨንቃለች። የአባቷ ሕክምና ውጤት አሁንም ምንም አይነት ለውጥ እንደሌለው ነው የተነገረችው። ድጋሚ ብር ጨምሪ ተብላለች። ይሄ ነገር ደግሞ ለሷ ሌላ ችግር ሆኖባታል። እዚህ ጋር ከእርግብ ጋር የተመረመሩት ውጤት አለ፣ እውነታው አልወጣም። በዛ ላይ ደግሞ የአባቷ ችግር ድጋሜ ሲነገራት ራሷን መቆጣጠር አቃታት። ሀኒቾ ችግር በችግር ሆናለች። መቼ ሆን ከችግር የምትወጣው ሀኒቾ? መቼ ነው እንደ ሰው ደስተኛ የምትሆነው? ብቻ ላውቅም። ውድና የተከበራችሁ የቻናሌ ቤተሰቦች የእርግብና የሀኒቾ የዲኤንኤ ምርመራ ውጤት ድራማ ክፍል አርባ ሰባት ነገ ይለቀቅልናል ነገ የምናየው ይሆናል እስኪ ማን ነው የጓጓው እርግብ ወይስ ሀኒቹ ብትሆን ነው ደስ የሚላችሁ የሚላት ልጅ ሀና ብትሆን እንዲሁም የምላሴና የሰላም እህት ብትሆን ዴስ ይለናል የምትሉ ኮሜንት ላይ ያስቀምጡልኝ እንዲሁም ምርጫችሁ ሀና ወይንስ እርግብ